አዎ እኔ ኤደንን አፈቅራ አትመጠና ትብለን ተቀብለኛለች። ከኔ ጋር ደስተኛ ሆና ወደፊት መኖር እንችላለን። ምነው ኤደን ጋር ፍቅረኛ ሰሆን ቀናሽ እንዴ? በዛ ምንም አይገባም። የዛኔ ጥላ ስትሄድ እንደዚህ ማለት ነበረብ። ሲበዛ ማትረባና የሆን ሰልፍሽ ደደብ ነገር ነሽ። ሰላም፣ ሰላም፣ እንዴት ናችሁ? ውድ ና የተከበራችሁ ቤተሰቦቻችን ደህና ናቸው ወይ? እግዚአብሔር ይመስገን፣ ያው ደህና ነኝ። አንዳንድ ችግሮችን ቢኖሩም ያው ለመፍታት እንግዲህ ተፍ ተፍ ያለ ነው ማለት ነው። እንዴት ናችሁ? ደህና ናቸው ወይ? ላይፍ በ ላይፍ እንዴት ነው በሀገር ውስጥም በውጭም ያላችሁ ቤተሰቦቻችን ደህና ናቸው ሰላማችሁ ክብራችሁ ይብዛልን እያልን ያው አንዳንድ ነገሮች እየተፈጠሩ ነው በእኛ ቤት አይታችኋል ትናንትና ትንሽ ደስ ማይል ነገር በኤድ ቤት ተፈጥሯል ያው ካሌብ ያደረገው አንዳንድ ነገሮች አሉና በጣም ነው ያስከፋኝ ጭራሽ ያልጠበቁት ነገር ጥሩ ነገር ይሆናል እኔና ኤዱ ሙዷን ለመቀየር ያው እኔም አንዳንድ ነገሮች ቢሆኑም ያው ግን የኤዱን ትንሽ ሪላክስ ለማድረግ ሞክረን ነበረ። እና ካሌብ ያልተገባ ያልተገባ ነገር ነው የተናገረን። እንደዛ ባለ እንደዛ በተናገረን ነገር በጣም ነው ያዘንኩት። እንደ ጓደኝ ብዙ ነገር አሳልፈናል፣ አብረን ብዙ ነገር አድርገናል። ካሌብ እንጃ ካለበት ጭንቀት ይሁን ምን ይሁን እኔ አልገባኝም። እሱ እኛንም አልተረዳንም፣ እኛ ግን ተረድተነዋል ብዬ አስባለሁ። እኔ በምችለው አቅም ካሌብን ተረድቼዋለሁ። እና እያደረገ ያለው ነገር በጣም ደስ አይልም። ያው ትናንትናም ኤዱ ስላለች እና ነገሮችን ቀዝቀዝ ለማድረግ ነው እንጂ በጣም አናዶኝ ነበር። እኔም ለሱ አንሼ ሳይሆን ሁሉም ነገር በጉልበት ሳይሆን በንግግር ለመፍታት ነው። እኔ ብዙ ጊዜ ያው የምፈልገው ደስ የሚለኝ በጉልበት ሳይሆን በንግግር መፍታትን ነው የምመርጠው። ግን እሱ እያደረገ ያለው ነገር ስሜታዊ ሆኖ ብዙ ነገሮችን አበላሽቷል። እሱን ነገር ለማስተካከል ብዙ ነገር ጥሪ ያለው ግን ምንም እየተሳካልኝ አይደለም። ዛሬ ግን ለአንዴና ለመጨረሻ ጊዜ ካሌብን ጠርቼ ላዋር ፈልጋለሁ። ያው እንደ ትልቅ ሰው ተነጋግሮ መፍታት ትልቅነት ነው እና ያው ያለፈውን ነገር ጥለን ወደፊት ነገሮችን ለማስተካከል እሞክራለሁ እና ካሌብን ብን ጠርቼዋለሁ እና እና ነገሮችን ለማስተካከል እሞክራለሁ እና ቤተሰቦቻችን፣ በዚህ አጋጣሚ በትናንትናው ቪዲዮ ላይ ትንሽ ደብሮኝ ስለነበር ነው አቋርጬ ሄድኩት። ካሌብ እያደረገ ያለው ነገር በጣም በጣም የወረደ አስተሳሰብ ያለው ሰው የሚያደርገውን ነገር ነው እና እስካሁንም ዝም ያልነው ጓደኛችን ስለሆነ ነው፣ ብዙ ነገር ስላሳለፍን ነው እና እንደዚህ አይነት ነገር አይተንበት አናቅም፣ ካሁን በፊት ማለት ነው። እና ካሌብ በተደጋጋሚ ስንገናኝ እያደረግ ያለው ነገር በእኔ ጋ በተለይ ከኤዱም ጋር ለኤዱ አንዳንድ ነገር ሳረግ እሱ ደግሞ እያደረግ ያለው ነገር በጣም ከሱም አልጠብቀው ነገር ነው እና፣ ሥነሥርዓትን ብትይዝ ይሻላል ካሌብ። ያው ስንመጣም እንነጋገራለን ግን ሥነሥርዓትን ያዝ። እስካሁን የታገዝኩ ለጓደኝታችን ብዬ አንድ ትልቅና ትልቅ ነገር ለጓደኝታችን ብዬ ነው። ሁለት ደግሞ ተነጋግሮ መፍታትን ስለማምንበት እና ከአሁን በኋላ ግን ከኔ ጋር ብቻ ሳይሆን ከኤዱ ጋርም እኔ በጣም ማለት መታገስ አቅቶኛል። ትዕግስቴም ያል አልቋል። ከኔ ጋር ብቻ ሳይሆን ኤዱ ጋርም በጣም እያስቀየም ካትን ያለው ከአሁን በኋላ ከኤዱ አጠገብ እንድደርስ አልፈልግም። እንዲህ እንድታበሳጫት አልፈልግም። እኔ እስካሁን ብዙ ነገር ታግሻለው እና ከዚህ በኋላ ለመወስደው እርምጃ ኃላፊነቱን አልወስድም ማለት ነው። ሰው ክብር ሲሰጥ ክብርን ማወቅ አለብን። ማለት ከሚገባ ሊሚት በላይ ማለፍ የለብን ሁንም ዝም ያልኩት ያው ኤዱም ተው እያለችኝ ስለነበር ነው። እኔም ደግሞ ጓደኝቶች ያሳለፍነው ጓደኝነት ብዬ ነው እና ብዙ ነገር ዝም ብያለሁ። እኔ ጋርም ብዙ ነገር ያደርገው ነገር አለ። ቤተሰቦች አይታችኋል ዝም ብያለሁ። ከዚህ በላይ ግን መታገስም አልችልም። ትናንትና በጣም ነው በጣም እየተሰማኝ ሄድኩት ኤዱም ጥያት ሂጄ የሆነ ነገር ያደርጋታል ብዬ ነበር ያሰብኩት። ከአሁን በኋላ ስነስርዓትን ያዝና፣ በስትክል ማውራት ካለብን እንደ ጨዋ እናት፣ እንደ ትልቅ ሰው በስትክል ማውራት ይኖርብናል ማለት ነው። እስካሁን ብዙ ነገር አሳልፈናል። ከአሁን በኋላ ግን ምንም አይነት ትግስት አይኖረንም። አንተንም ማየትም አንፈልግም። በቃ ከአሁን በኋላ አትምጣብን፣ አትድረስብን፣ አንደርስብህም። ከአሁን በኋላ የራስህን የራስህን ህይወት መኖር ትችላለህ። እስካሁን ለነበረን ጊዜ አመሰግናለሁ ካሊብ። ያው አሁን ካሊብም እየመጣ ነው። አንዳንድ ነገሮችን እንግዲህ ለአንዴና ለመጨረሻ ጊዜ ተነጋግረን ምንፈታ ይሆናል ማለት ነው እና የአፍስራንም ላናግራት ጠረጃታለው እና ያለውን ነገር አውርተን መፍታት ስላለብን ግዴታ ሁሉ ሶስታችንም ተገናኝተን ማውራት ይኖርብናል ማለት ነው። እንጠብቃቸው። ለኔ መኖሬን ትቼው ላንቺ እኔ ለኖረና ተደላድለሽ እንዴት ኖሪ ሁሉንም ተይወና ለኔ ምለው ሳይኖረኝ ሁሉን ላንቺ የሰጠው በሰላም ረክቼ በደስታሽ ኖራለሁ። የማልቀየረው የማልለውጠው ላንች ያለኝ እኔ ፍቅር ቃላት የለኝም ግን፣ አብሮኝ ይኖራል የአንቺ ውለታ እስከ መቃብር። የማልቀይረው የማልለውጠው ላንቺ አለኝ እኔ ፍቅር። ቃላት የለኝም ግን፣ አብሮኝ ይኖራል የአንቺ ውለታ እስከ መቃብር። አለ አንዳንድ ነገሮችን ልነግርሽ ነው። ከአሁን በፊት ለቤተሰቦቻችንም ነግረናቸዋል። ስለሽ አንቺ መተሽ ልሄድ ነው፣ ልጄን ይዤ የሆነ ቦታ ልሄድ ነው ምናምን ብለሻል። አይ ምንም እና ልጅሽን ይዘሽ ከመሄድሽ በፊት ማውራሽ ነገር ስላለ ትንሽ ልጅሽን ይዘሽ የምትሄጂበትን ሰዓት ትንሽ ልታቆይ ይፈልግ ልስለሽ ምንም ማሳብሽን አላስቀየርሽም፣ ግን ትንሽ የሚፈልግሽ ነገር የሆነ ማውራሽ ነገር ስላለ እና ለሌላም ለአንዳንድ ነገሮች ከምፈልግሽ ትንሽ ተራኝ ነገር ኖረም አልኖረም እኔን ከመሄድ ማንም አያስቆመኝ። እኮ መሄድ ምንም እያደረኩ አይደለም። አስቀጥልም በጣም ቢተጎዳው ነው በጣም እኔም ነው። ምንም ምንም ምክንያት የለኝም። እሱም ብቻ አይደለም፣ እኔም እኮ እየተጎዳው እኮ ነው። አንቺ እኮ ይሄን ሁሉ ማስቀረ እሱን ነገር አሁን ንገረኝ። ባለፈው ከመሄድ ወደ ኋላ አይደለም። ይቅርታ ይቅርታ ይቅርታ አድርገህልኝ ምናምን ብለሽ ባለፈው መተሻል እና እሱን እንድቀበልሽ አንቺም ደግሞ እኔን ተረድተሽ ብታዘገኝ ይሄ በጣም ከባድ ነገር ነው። አሁን የወሰንኩትን ውሳኔ መልሼ ወደ ኋላ እንትን እንድል አታድርገኝ። እኔ አሁን እዚህ ጋር ምንም ቆይበት ምክንያት የለም ነው ያለው። አሽ ከአንተ ጋር መስማማት አልቻልኩም። እዚህ ጋር አጠገብ ያለ ሰው ማንም የለም። ስለዚህ ከመሄድ የተሻለ ሌላ ምንም አማራጭ የለም። እየተጎዳሁኝ ነው። እኔን ተረዳኝ፣ የተጎዳሁኝ ነው። እዚህ ጋር ምን መሆን አለ እኮ ትሄጃለሽ። እኔ እኮ አትሄጂም እኮ አላልኩሽም እኮ ያው ተረጋግተን እናውራ። ምን ምረጋጋበት ጉዳይ ለምን በቃ እራሴን መሰብሰብ እፈልጋለሁ። ልጄም በሰላም ማሳደግ ነው የምፈልገው። እዚህ ደስ የሚል ሁኔታ አይደለም ማለት። ልጄ ልጄ የምትይውን ነገር ትተሽ አሁን ማዋራሽን ነገር ያው ለምን ወደኋላ ትመለሻለሽ አሁን እሺ ትኝ አለሽ ወይ እሺ አትልም። ባለፈው ልምድ ነው። ይቅርታ አድርግልኝ ብዬሻለሁ። ይቅርታ ላረክልኝ ነበር። አሁን እነሱ ነው የጠራኸው እኮ እኔ። ይቅርታ በውስጥ እናወራለን። ከቪዲዮ ውጪ በውስጥ እናወራለን። ከተስማማሽበት ትቀሪያለሽ እና አሁን ፕሮሚስ፣ ትንሽ ትቆያለሽ ወይስ አትቆይ? በጣም ከባድ ነገር ነው። አንቺ ብታስቢው ቀላል ነው። አንቺ ስልሽ ከመሬት ተነስሽ የወሰንኩት ውሳኔ አይደለም። ምክንያቱም ምንድን ነው ቢያንስ የሚያሳምን ምክንያት ራሱ መሆን አለበት። እኔ ለመቅረት እሱን እኔ እነግርሻለሁ እኮ አልኩሽ እኮ ያሙ እኮ ንገረኝ። ምንድነው የሚያስቆይህ? እዚህ ጋር ማውራት ስለማልፈልግ ነው። ለምንድን ነው እንደዚህ የምትሆኝው? እኮ እኔ እዚህ ጋር ማውራት አልፈልግም እና እኔን እንነጋገር ነው ያልኩሽ። አንተ ቆይ ምንድን ነው አንዴ እዚህ አንዴ እዚያ ነገሮች የምታሽቃብጠው? ምን አንተ የምመለከት አለ አንተ ነገር ምንድን ነው? ምንስ ባረግ ይመለከታል እንዴ? ትናንትና ባረግከው ነገር ጭራሽ እንትን ሳይል አሁን መተህ፣ ይኸውልህ አንድ ነገር ልንገርህ፣ አንተ ምንም የማወራህ መብት የለም። እሺ፣ እንደ ሴት እዚህም እዚያ ሄደህ ነገር ተስተካክል። እሺ፣ በስትክል ተረጋጋ፣ እና በስትክል ማውራት ካለብን በስትክል እናውራ። ምንድን ነው የማውራው ከአንተ ጋር? ምንም ማውራው ነገር የለም። አንተ እኮ እኔን ከአንተ ጋር ማውራት የሌለብኝም። ይኸውልህ ኤደን ጋር እየመጣ ትበጠብጣለህ እዚህ ጋር እየሰማየ ነው አሁን ደጋግመ። በመጀመሪያ እኔ እንድናወራ ነው። ትናንትና ባረከው ነገር በጣም ነው የተናደደው። ካንተ ጋር ማውራት አልፈልግም። ትናንትና ነገር አላየሽም ቢያደር እኔ በቃ ነገር ነገር አንተን የትም የትም ለመጨረሻ እንድናወራ

ምትለው አንተ እኔ በስትክል ነው ለምሬ ተመው ሲጀምር በስትክል እንድናወራ ነበር። ግን ይሄኛው ግን ሁልጊዜ መጨቃጨቅ ነው። አንተን ማውራትም ነገር ነሽ። አንተ አልተባልክም በሴት በሁለት ሴት ህይወት መቀለድ ከአሁን በኋላ ራሱ እኔ አንተ ጭራሽ በህይወቴ እንድገባም አይመለከት ስለ እሱ ምንም ማውራት ምንም አይመለከት። እኔ እንደ እንደሰማሁኝ እንደጠራኸኝ ምን ሆነህ ነው? ተረጋጊ መጀመሪያ ነው። አንተ ነው ምንም ጉዳይ አይደለም። ማሰብ ማገናዘብ ማግኘት አልፈልግም። ሲቀጥል ደግሞ ኤደን አጠገብ ሁላ ላይ አልፈልግም። ከእሱ አጠገብ ዞሮ ልጅ እኔ አንተ ከኤደን አጠገብ እንዲሁም አንተን ማየት አልፈልግም። አነገልን አነገልን ጋር ኤደንን እንዲሁም አፈቅራት አለው። አነገልን ጋር ኤደንን አፈቅራት አለው ይውጣል

ይኸውልህ አሁን አንተ አንድ ነገር ልንገርህ፣ ከኤደንም አጠገብ ከኔም አጠገብ ከእሷም አጠገብ እንድና አያልፈርግም ህይወታችን እንኑርበት። እየሰማኸኝ ነው ካሌብ? አንተ እራስህ ከኤደን አጠገብ በጣም በጣም ፍቅሬን ተቀብላኛለች ከእኔ ጋር ደስተኛ ሆና ወደፊት መኖር እንችላለን። ኤደን ያንተ ፍቅር አንተ ለማንም የማትሆን የማትመጥን ሰው ነው። ገባህ? ነበር ሁለት ወሩን ሙሉ አስመሰለሽ እኔ ጋር ልጅ እያለሽ ምን ነው የደንጋ ፍቅረኛ ሰውን ቀናሽ እንዴ? በዛ ነው ቀንት ምንም ማድረግ አይቻልም። ገና እናስቀናቸዋለን፣ እኔና ይሩ ገና ገና ብዙ ነገር እንሄዳለን ራሴ ሆኜ መኖርን